ብሎ እንድታውቁ ፈልጋለሁ። ሴትነት ማንነቷ ማለት ነው እና ከፍፄ ጋር አላወራሁም፣ ግን ከባድ ነገር እና ያሰብኩት ከእሱ ጋር አንድ ላይ ለመስራት እና ሴትነቷ እንዲፈታተናት ማለት አሁን ከሀገሩ ወተናል፣ ወንድሞቿም ጋር አይደለም፣ እኔም የለሁም የለውም። እሺ እኔም የለውም ምናምን አስቡት እና ፍጼ ሴትነቷ እንዲፈታተናት ማለት እሺ፣ ላይ ላይ ይችላል። ልጠይቀው ነው አብረን እንደር እንዲላት ፈልጌ ነው እና እና ደግሞ አግኝቻለሁኝ። የምር አስከብረህኛል። ታናሽ ሆኜ ግን ታላቆች እንደ ታናሽ ሳይሆን እንደ ታላቅ ሲያከብሩኝ አይቻለሁ። ያም የሆነው ደግሞ ምንድን ነው ከአንተ ጋር በመሆኔ ነው። አንተ ነህ ያስከበርክኝ። ማንም ሰው አፉን እንዲከፍትብኝ አላደረክም? እኔ ላይ እንኳን አፋቸውን ለመክፈት ሲሞክሩ አፋቸውን አዘግተህልኛል። እንደዚህ አይነት ልጆች ነበሩ። ወደ ኋላ ሄዳችሁ ቪዲዮዋቸውን ብታዩት ብዙ ነገር ትማሩበታላችሁ። እንዴት እርስ በራሳቸው እንደሚጠባበቁ እንዴት እርስ በራሳቸው ሪስፔክት እንደሚሰጣጡ ማለት ነው። የእውነት ብዙ ሰዎች ነበረ የሚቀናባቸውም እንደነሱ ዩቱበርም የሚወደድ አልነበረም ማለት ነው። እስቲል ነው ማለት ነው። እና ሰላም ጤና ይስጥልኝ። ወደ ሰኒ ቤተሰቦች እንደምናደራችሁ እንደምናረፈዳችሁ። እግዚአብሔር መስገን ሰላማችሁ በያላችሁበት ይብዛልኝ። ትላንትና ሀይሚ ቅመሟ ትንሽ ስራ ሰርታለች። ትክክለኛ መልስ እንመለሰችለት ያው ለበቀል ብለው መጥተው ይሄንን ይመጣብኛል ብላ አላሰበችውም አልጠበቀችውም ማለት ነው እና ዋናው ነገር እሷን ከህይወቷ ማስወጣት ነው። እስካሁን እሱን ወግና ነበር እያወራች ነበረው። ለዳኒ ጥሩነት ነበረ እያወራች ነበረው እና ያ ደግሞ ስህተት ሆኖ ታይተዋት ዛሬ በጣም ተሳስቻለሁ፣ አንተንም ወግዬ ማውራት አልነበረብኝም ብላለች። እና በጣም ደስ ብሎኛል፣ ምክንያቱም ዳኒና ዳጊ ይታወቃሉ ምን ያህል ተንኮለኞች እንደሆኑ ማለት ነው። ሀይሚ ቅመማ ደግሞ በትላንትናው መግቢያ ላይ የእውነት መላገጫ እንዳደረጋት ገብቷቸዋል። እንዴት ብስማም ሰው ከወደደ ካፈቀረ እንደዚህ አይደለም እውነት ትክክለኛ ፍቅር ነው ብላችሁ ታስባላችሁ ጥቅመኛ ማለት ነው ለጥቅም ነው የቀረባት ይህንን መንገድ ልጠቀም ብሎ ነው ባለፈው ሶሲ ጠርታ ከዳኒ ጋራ ምንድናለሽ ብላ ጠይቃት ነበር አይደለ ሀይሚ ለወደፊት ሊኖረል ይችላል አሁን ምንም የለንም እግዚአብሔር ነው የሚያውቀው ብላት ቀልድ ነበር የመለሰችላት ማለት ነው ይህ መንገድ ተጠቅሜ ካገኘኋት ብሎ ነው ሀይሚ በጭራሽ አያውቃትም ማለት ነው ሃይሚ እንደዚህ አይነት ልጅ አይደለችም። የእውነት እንደዚህ አይነት ልጅ አይደለችም። ያው አንዳንዴ እልህ በጣም መጥፎ ነው። እልህ ይዘዋት ነው ከእሱ ጋራ ለመበቀል የተነሳችው እንጂ የእውነት ሀይሚ ከእሷ ጋር የማይመጣጠን ድራማ ነበር የጀመሩት። ትወናቸው የእውነት ከሀይሚ ጋር የሚሄድ ትወን አልነበረም። የድራማቸው መጨረሻ ይሄ መሆኑ በመሆኑ ደስ ብሎኛል። ምክንያቱም አንደኛ ነገር ከብሩኬ መታረቅ ፕሮባብሊው ብዙ ትልቅ ነው ብያስባለሁኝ። ምክንያቱም እኔ ከብሩኬ ጋራ መጣላት የማልፈልግ ሰው ነኝ ብላለች። እሱ ምን አለ? ስራው ነው አለ። ስራው ምን አደረገ? ፕራንክ አይደል አደረገው? ሰው አልገደለ ምን አደረገ? እኔ አይደለሁም እኔ ነኝ ወይ ያጣላሁሽ ብልሃታል። አሁን አንተ ና ያጣላት ምክንያቱም ፋረነትን ነው የታየብ። ፋራ ባትሆን የድሮ የኦልድ የሆኑ ሜሴጆችን አምጥተ አታሳያትም ነበረ። አንተም ሪፕሊ ገብተ የማይሆን ቃላትን አትጽፍም ነበረ። ያ ማለት ፋረነትን ነው የሚያሳየው። አሁንም ቢሆን የእውነት ምንም አይነት ፋይል የለውም። የእጁ ላይ ምንም አይነት ፋይል የለውም። ፋይል ቢኖረው እንደምታዩት ነው ይለቀው ነበረ፣ ቲክቶክ ላይ ሚሆን በቃ ኤቭሪ እንትን ሶሻል ሚዲያ ላይ ይለቀው ነበረ ብዬ ያስባለሁኝ። ምንም አይነት ፋይል የለውም። ቪዲዮንም ያው ቲክቶክ ላይ ያለው ነው። ሁሉም ሰው የሚያቀው ነው ማለት ነው። የእውነት ገብቶ እኮ ሪፒል ያይቸዋለሁ ና። ይህ ፋርነትን ነው የሚያሳየው ና ሶሲ አስር እጥፍ ትበልጧለች እውነቱ ለመናገር፣ በንግግር አስር እጥፍ ትበልጧለች። ያው ስትናደዱ የምታወሩትን ነገር አታቆም። ያው ስድቧ እየደገፍኩላት አይደለም፣ ምንም የሚሆን ፍቅረኛዋ ነው እንደዚያ አይነት ስድብ አትናገርም ነበረ፣ ግን ደግሞ ተናዳ ነው። እሱ ምልህ ውስጥ እየከተታት ነበረ ሀይሜ ሀይሜ እያለ ማለት ነው። እና እንደዚህ አይነት ጥቅመኝነት እግዚአብሔር ይጠብቃችሁ ማለት ነው። የድራማችሁ መጨረሻ ይሄ በመሆኑ በጣም ደስ ብሎናል። አሁንም ምመክራችሁ ሀይሚና ብሩኬ ማለት ነው፣ ይሄ ሲም ብሎ ነገር ነው ብዬ አስባለሁኝ። በዚህ በትንሽ ነገር ለማለያት የደረሳችሁ ትልቁ ቻሌንጅ ሲመጣባችሁ እንዴት እንደምታልፈው አላቅም። እና እርስ በራሳችሁ መጀመሪያ እርስ በራሳችሁ ናችሁ። እንትን ማለት ማለት ከንግግር በንግግር የማይፈታ ነገር የለም። በሱም ጥፋት ሊኖር ይችላል፣ በእሷም ጥፋት ሊኖር ይችላል። ጥፋታቸውን ሁለታቸውን ተቀምጠው ሲያወሩበት የማይፈታ ነገር የለም። ባይ ዘ ዌይ የእውነት የማይፈታ ነገር የለም። አሁን እነሳ ሁለታቸው ምንድን ነው? እልህ በጣም የሚደብረው ነገር እልህኞች ናቸው። ሁለታቸውም እልህኞች ናቸው። ትዕቢተኞች ናቸው። መሸነፍ አይፈልጉም። ቅናታሞችም ናቸው። ልጅነትም አለ። ደግሞ ልጅነት ሁሌ ልጅነት ሆኖ አይቀጥልም። አደለ። እና በእናንተ ብዙ ካፕሎች ሊማሩ ይችላሉ። አሁንም በቅርቡ ታርቃችሁ እንደምትመጡ ባለሙሉ ተስፋ አለኝ። ካሁን በኋላ ካሁን በኋላ እንደዚህ ስህተት ሲሰራ ሁለታችሁ ተወያይታችሁ አውረታችሁ ነገሩን ፍቱት። አንዱ አትፈቱ በቃ አልፈልግም እንለያይ ምናምን እንደዛ ባትሉ ጥሩ ነው። ማለት ለህዝቡ የሚያስተምር ነገር ቢሆን አሪፍ ነው። ማያስተምር ምንም በቃ ተጠባጭ የሌለው ነገር እንላይ ብትሉ ወይ እንዲ መንለያት እንዲ ቀልድ ነው ብሎ አንዱም ተነስቶ እንደዛ ይላል ማለት ነው። እንደዛ ባትሉ፣ ሌላ ደግሞ ሶስተኛው ወገን ባታስገቡ ጥሩ ነው። አታስገቡም እናንተ ደስ የሚለው ነገር ሶስተኛው ወገን አታስገቡም እና አሁንም አታስገቡ፣ ክፍተትን አትፍጠሩ ለማንም ማለት ነው። አይ ነው ብዙ ሰው ነው የሚቀናባችሁ። ይሄ ደግሞ እናንተ አላወቃችሁትም። ቶሎ ሁለታችሁ የመወሰን ችግራችሁ ቶሎ ነው የምትወስኑት። ሁለታችሁም ችግራችሁ ይሄ ነው። ይሄ ደግሞ ጥሩ አይደለም። ነገራቶችን አስባችሁበት ተረጋግታችሁ መወሰን አለባችሁ ብዬ አስባለሁኝ። ሌላ ደግሞ ናታን ነው፣ የእውነት ጥቅመኛ ነው። ናታን የዳኒ ጓደኛ የምር ፍቅረኛው በጓደኛው ነው የቀየራት። ነገ እኮ ልጆቹ እናት ትሆናለች የህይወት አጋሩን እሱ ግን በጓደኛው ቀይራት ማለት ነው። እሷ ይሄን ከጓደኞችን ያለህ ነገር እስካላቁምክ ድረስ መቀጠል አልችልም፣ ምክንያቱም ማስተካከል የምትችል ሰው ትችላለህ ብሏለች። እሱ ደግሞ አልችልም፣ ጓደኛዬ ነው የምደግፈው።